ሰላም፣ ብለናል። እንዴት ናችሁ? የችዲ ስፖርቶች መጥተናል። ምስራት ላይ ነው ጣቢያው 101 ነጥብ አንድ ነው። በዚህ በተወዳጅ ጣቢያ እንግዲህ ለሀያ አምስት ደቂቃ ያህል ቆይታ የሚያደርገው የሐሙስ ከሰዓት ፕሮግራማችን ጀምሯል። ሊቨርፑል እንግዲህ አሁንም በሽንፈት ቀጥሏል። በካራባው ካፑ ስንብት ገጥሞታል። ትናንትና ከኮቹ ጋር በተያዘ እንግዲህ አንዳንድ ደጋፊዎች አንዳንድ የሚዲያ ሰዎች ኮቹ ይነሱ ለን የሚል ጥያቄ ስለማንሳታቸው መረጃ ወጥቷል። በእርግጥ ተገቢነት አለው ወይ እናነሳለን ዛሬ። በእርግጥም በዚህ ጨዋታ ላይ የተጠቀሟቸው እጅግ በርካቶቹ ቤንቹን ጭምር ወጣቶች እንደነበሩ አይተናል። ለምንስ ይህንን ወሰኑ? ምናልባት ይሄ ጨዋታ ያስፈልጋቸው ይሆን የሚለውን እናነሳለን። አርሰናል እንግዲህ አሁንም በስኬት ቀጥሏል። ሲቲም የካራባው ካፑን ያሸንፏል። ቶትናምና ኒውካስል ያደረጉት ጨዋታ በኒውካስል የበላይነት ተጠናቋል። ቼልሲም በስተመጨረሻ እንግዲህ በዚህ ጨዋታ ላይም በቀይ ካርት ተጫዋች ወጥቶበት አሸንፎ ወጥቷል አራት ለሶስት ከፊት ለፊት ያሉ ወጣቶች ግን አስደናቂ ነገር መስራታቸውን ትናንትም አይተናል። እዚህም እዛም እያለን ሀሳቦችን አነሳለን። ሲቲ በነገራችን ላይ አሸንፎ የወጣበት ጨዋታ ይጠቀሳል። ያለ ሀላንድ ነው ወደ ሜዳ የገባው ሲቲ። የካራቦ ካፑ እንግዲህ የቀጣይ የሩብ ፍጻሜ። ተፋላሚዎችም ዝርዝር ወጥቷል። እሱንም አጠር አድርገን ወደ እናንተ እናደርሳለን። ከበአካል ዳንኤል ጋር ቆይታ የማደርግበት እንዳልኩትም አጠር ያለው ፕሮግራማችን ነው። ከኛ ጋር ቆይታ አድርጉ ብያለው። በአካል የእንዴ ነህ ብያለው አለን አለ እንዴት እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለው። ተገናኘን እንግዲህ በሊቨርፑል ቤት የሰሞኑ ሽንፈት ይዞት የመጣው ጣጣ አሁንም የቆመ አይደለም። በእርግጥ እንግዲህ ካራባው ካፕ ትልቅ ነው ተብሎ ይሄን ዋንጫ ካላነሳ እንደ ግዴታ የሚጣል ነገር ባይኖርም በተለምዶ የታዳጊዎች ወጣቶች ይባላልና ለወጣቶች እድሉን ሰጥተዋል። ኦፍኮርስ ግን ጉዳት አለብን፣ ከፍለፊቶቻችን ከበድ ከበድ ያሉ ጨዋታዎች አሉ። እንግዲህ ቪላን ጨምሮ፣ ሲቲን ጨምሮ፣ የማድሪድን ጌም ጨምሮ ቻምፒየንስ ሊግ ላይ የሚባሉ ነገሮች አሉና ከነበረበት እንደው ቀውስ የሽንፈት ጣጣ አንጻር ይህንን ጨዋታ በዚህ መልኩ አቮይድ አድርጎ መግባቱ የሚፈጥረው ነገር ዱብዳ ነበር፣ ጥያቄም ሆኖ ነበር። በእርግጥም እንግዲህ ተሸንፈው ወጥተዋል። አጭር ነገርን በለስቲ እዚህ ላይ ዴቭ አሁን ያለፈውን ጨዋታ ሳይሆን ሊቨርፑል በቀጣቹ ሶስት ጨዋታዎች መመለስ ይችላል ወይ ብሎ ጥያቄ ማንሳትን ነው እንግዲህ ተገቢነት አለው ብዬ የማስበው። እንዳነሳኸው ነካ ነካ አድርገኸዋል። በመጪው ቅዳሜ ከአስቶንቪላ ይጫወታል። ቪላ ማንቸስተር ሲቲን ሲያሸንፍ የተመለከት ነው ቡድን ነው። ጠንካራ ነው። ሊጉ ላይ በደንብ ኤክስፔሪያንስ ያላቸው ልምድ ያላቸው አሰልጣኝ ሆና የሜሪ አሉ። ተጫዋቾቹ አንጋፎች አሉት፣ ወጣቶች አሉት። የችግር ሰዓት ላይ የፈለገውን ነገር ማድረግ የሚችል ቡድን ነው አስቶን ቪላ እና ሊቨርፑል ይህንን ጨዋታ ኢቨን አንፊልድ ሮድ ላይ ነው የሚጫወተው ማሸነፍ ይችላል የሚል ትልቅ ጥያቄ ታነሳለህ። ከዛ ደግሞ እርግጠኝነት የሌላቸው ቀጣይ ሁለት ጨዋታዎች ደግሞ አሉ። ከሪያል ማድሪድ በማክሰኞ በመጪው ማክሰኞ ይጫወታል በቻምፒየንስ ሊግ። ከዛ ደግሞ ከቻምፒየንስ ሊጉ ጨዋታ በኋላ ማለትም እሁድ ማለት ነው ከማንቸስተር ሲቲ ጋር የሚጫወትባቸው ፕሮግራሞች አሉና ከሰባት ጨዋታ ስድስት መርሃ ገብሮችን ለተሸነፈ ቡድን በቃ ይሄ በጣም ነገሮች የበለጠ ወረስት እየሆኑ እንዳይሄዱ የሚያሰጋ ጊዜ ላይ ያሉ ይመስላል አሰልጣኝ አርነስሎት። ከዛ ውጭ የዚህ ጨዋታ አስፈላጊነት ካልክ ዴቭ፣ እንደ ሊቨርፑል አይነት ቡድን እንደ ማንቸስተር ሲቲ እንደ ቼልሲ፣ አርሰናል አይነት ቡድኖችን ልታነሳ ትችላለህ። አሁን የአርሰናልን ስትመለከት እንደው እዚህ ምዛም እያልን ስለምንመለከት እናንሳው እንጂ ዴቭ። ግብ ጠባቂውን አይተዋል አደለ? ያው አሁንም የዓለማችን ውዱ ግብ ጠባቂ ነው ኬፓ አሪሳባላጋ ግን፣ በደንብ ምርጥ ተተኪ እንደሚሆን ዳቪድ ራያ ፎርስ ወሳኝ ነው። እሱ ባይኖር ምናልባት ይሄ ከጨዋታዎች የመራቁ ይሄ ትኩረት ላይ ሁሌም ላይገኝ የሚችል ግብ ጠባቂ ስለሆነ ኬፓ እንደዚህ አይነት ጥያቄዎችን ልታነሳ ትችላለህ። ከዛ ውጪ ሳሊባ ባይኖር ብዙም የአርሰናል ደጋፊ አሁን ስጋት ውስጥ አይገባም። እንደ ክርስቲያን ሞስኬር አይነት ተጫዋች አለ። ጋብርኤል ባይኖር ፔር ሂንካፔ ያንን ቦታ ይሸፍናል ብለው በሙሉ ልብነት መናገር ይችላሉ የአርሰናል ደጋፊዎች። ኖርጋርድ እዛ ቦታ ላይ አለ። ከተከላካይ ፊት የሚኖረውና የጥራት ሁኔታ ምናምን ልታነሳ ትችላለ። ግን ሊጉ ላይ ልምድ ያለው ተጫዋች አምበል የነበረ ተጫዋች ነው። እያንዳንዱ ቦታ ላይ እንግዲህ ያሉት ተጫዋቾች ሁለት ሁለት ናቸው በአርሰናል በኩልና አርቴታ እንደዚህ አይነት ውድድሮችን ለምን ሊጠቀምበት፣ አንድ ዋንጫ ማግኛ መንገድ ሊሆን ይችላል። ሁለት ደግሞ እኔም አንተም እንደምናውቀው ያ ለወጣቶች ልምድም ደግሞ የመጮቻ ጊዜ ያጡ ተጫዋቾች በደንብ ጊዜ የምትሰጥበት ነው። ኬፓ የካፕ ውድድር ላይ ነው ሊጫወት የሚችለው እንጂ ፕሪሚየር ሊጉ ላይ ጤናማ እስከሆነ ድረስ ሰላሳ ስምንቱንም ጨዋታ ሊያረግ የሚችለው በዳቪድ ራያ እንደሆነ እርግጠኛ ትሆናለህ። ሊቨርፑል ቤትም ተመሳሳይ ነው ዴቭ። እና ለምሳሌ እነ ኬዛን ጉዳይ ማንሳት ትችላለህ። ንጎ መኋን እንደዚሁ ልታነሳው የምትችለው ወጣት ነው። ለእንደነዚህ አይነት ተጫዋቾች የመሰለ ፍ እድል የሚያገኙበት ትልቁ አማራጭ ይሄኛው ነበርና ይሄኛውንም አማራጭ አተውታል። ዋንጫውን ተወው፣ ሊቨርፑል አሸንፎታል በተደጋጋሚ ይህንን ዋንጫ። ብዙም የዋንጫ ጥያቄ አይደለም፣ ግን ደግሞ የመጮቻ እድል ሰዓት እያገኙ ያልሆኑ ተጫዋቾች እድላቸውን እንዳይጠቀሙ ያደረገ ሽንፈት ነው ልትለው ትችላለህ። የተለየው ነገር በትናንትናው ጨዋታ ላይ ዴቭ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ ገና አሰላለፉ ሳየው የሮበርትሰንን እንቅስቃሴ ስታይ፣ በቃ በባክስሪ ለመግባት መሞከራቸው እጅግ የተለየ ነበረ። ጨዋታው ላይ ትልቅ ልዩነት የነበረው እስካሁን አሰልጣኙን ያልተመለከትናቸውና ከጨዋታው አስቀድሞም ወጣቶችን፣ ይሄንን ቡድን ለአመታት የተመለከታችሁ የደገፋችሁ የተከታተላችሁ ሁላችሁም ታውቃላችሁ። እንደዚህ አይነት ካፕ ውድድሮች ለወጣቶች ነው ብለው ነበረ አሰልጣኙ እሳቸው ግን ከወጣትም አልፈው ደግሞ ሰሞኑን ወይም እንግዲህ ይሄ በጣም ክሮኒክ የሆነ አይደለም፣ በጣም በጣም አይለኛ ችግር ውስጥ ጣጣ ውስጥ እንዳለ ሳይሆን ግን እንደ ጊዜያዊ ነገር ልትመለከቶች ትችላለህ፣ የሊቨርፑልን አሁን ያለበትን መንገድና ለዛም ሊሆን ይችላል በቃ ከዛም ችግር ለማገገም አሰልጣኙ አንዳች ሊሞክሩት ያሰቡት ነገር እንዳለ አንስተዋል። ደግሞ ከጨዋታው መጠናቀቅ በኋላ የተናገሩት ነገር ዴ በቅድመ ውድድር ዝግጅት ራሱ አንዳንድ ተጫዋቾች ጥሩ ፎርም ላይ እንዳልሆኑ ተመልክቼ ነበር የሚል ሐሳብን ሰጥቷልና፣ ያኔ ተመልክተውት ከነበረ እንግዲህ እነሱ ላይ ነገሮችን ለማስተካከል ምን ያክል ስራዎችን ሰርቷል የሚለው ራሳቸው የሰጡት አስተያየት እንደዚህ አይነት ጥያቄ እንዲያነሳባ እንድታነሳባቸው የሚያረግ ይመስላልና፣ ለአሰልጣኙም ለቡድኑም እጅግ ከባድ እየሆነ የመጣ አሁን ደግሞ በቀጣይ የሚኖሩት ፉክክር ቀላል ስለማይሆንና ከዋንጫውም የመራቅ ነገር ስላለ በቀጣይ ሁለት ፕሪሚየር ሊግ ጨዋታዎች ያነሷቸውን ያሸነፋሉ ይለ በሙሉ ልብ መናገር አትችልም ዴቭ። እንደውም ሊሸነፍ ይችላል ብለህ ብትገምት ነው። አሁን ባለው ፎርም አንጻር የሊቨርፑልን እና ያሸነፋል የሚለውን ነገር ልታነሳ በፍጹም የምትችልበት ብቃት ላይ አይደለም። ከሰባት ጨዋታ ስድስት የተሸነፈ ቡድን ሆኗልና ብዙ ችግር አለ ደግሞ ናሎ የሚባለው ተከላካይ ባለፈውም በቀይ ቶ ነበረ ከፒኤስቪ ጋር ካስታወስክ፣ በቻምፒየንስ ሊግ ጨዋታ ላይ ባለፈው ጥሮው ላይ አሁንም ደግሞ ለመጀመሪያ ጊዜ ከዛ በኋላ እድል ተሰጥቶ አሁንም በቀይ ካርድ ወጣና ሊቨርፑል ችግር መሰረታዊ ነው ዴቭ። አሁንም የኮንፊደንስ የብቃታቸው ረዱ ተጫዋቾችን አሁንም ብቃታቸውን ማሳደግ አልቻሉም። ልምምድ ላይ ምን እንደሚሰራ ብዙም መናገር አትችልም እና አሁንም እነ ማካሊስተር የውናቸው ኦልሞስት የጨዋታው ቁጥር ሁለት ዲጂት አልፏል። እስካሁን ሊቨርፑል ያደረጋቸው ከፕሪሚየር ሊጉ ውጭ ያሉ ጨዋታዎችንም ከጨመረን ይህንን ልናነሳ እንችላለን እና የሊቨርፑልና የአሰልጣኝ አርነሽሎት ጉዳይ ከባድ ነው። መግቢያ ላይ ያነሳው እንደዚህ አይነት ሀሳቦች ያው ብዙም ተራ ብለህ የምታልፋቸው ናቸው። ግን የቀጣይ ሶስት ጨዋታዎች በሊቨርፑል መንገድ የማይጓዙ ከሆነ እነዚህ ጥያቄዎች ቢደምቁ ያኔ እንግዲህ ልትል ትችላለህ። አሁን ባለው ግን ብዙም እንደዚህ አይነት ነገር ነው ከዋንጫው ማግስት ሞሪኖ ናቸው አይደል ቼልሲ ቤት እስከ ክሪስመስ ድረስ ትግስት የታየ ክሪስመስ ድረስ ታግሰዋቸው፣ ከዛ በኋላ ነው እንግዲህ ዋንጫ ወሰዱ። ከዛ ያው ነገሮች እየባሱ ሄዱ። በቀጣይ አመት ላይ ግን ክሪስመስ ድረስ እያውም ደግሞ ቼልሲ ቤት ትግስት እንደሌለ ይታወቃል። እና እስከ ክሪስመስም በደንብ ታግሰዋቸው እንደነበረ እናስታውሳለን። አይ ቲንክ ይሄ ምልህ ምን አለ የደጋፊን ስሜታዊነት በደንብ የምታንጸባርቅበት ሀሳብ ነው የሚመስለኝ እና ምናልባት እንደውም ልክ ዩናይትድ ያሁሉ ችግር ውስጥ አሞሪም ሆነው እና ወይን ዜን እየወጡ ባለቤቶቹ የምናየው ቁጥሮችን ነው የምናየው መሻሻሎችን ነው ስታስቲኮች ይና ይናገሩ መደገፍ አለብን እያሉ አስተያየት ሲሰጡ ነበርና። ምናልባት አሁንም የሊቨርፑል የቦርድ ሰዎች ወይም ደግሞ ኃላፊዎች ና ንዜን ለኚህ ሰው ባካፕ መስጠት ያለባቸው ይመስለኛል። ምልህ ከጀርባ የሚሰራውን ስራ እንግዲህ አሁን ልካንት እንደምጠይቀው የሚያውቁት እነሱ ናቸው እና ከሁሉም በተሻለ ለሰውየው የሆነ ማረጋጊያ መስጠት የሚጠበቅ ኦፍኮርስ፣ ና ንዜን የሚወጡ ነገሮች እንደሚኖሩ ታያለህ ግን ከፍ ባለ ደረጃ አንዳንድ ጊዜ እንዲህ አይነት ሀሳቦች ልምምድ ሜዳ ላይ ተጫዋቾች አምሮ ላይ የሚፈጥረው ጫና ከፍ ያለ ነው ብለህ ካሰብክ ብታደርገው ጥሩ ነው ብሎ የሚታሰብ ነው እንጂ በዚህ ፍጥነት ሰውየው ላይ እንግዲህ እንዳልከው ምናልባት ከዚህ በኋላ የሚፈጠሩ የጎሉ ነገሮች ካልመጡ በቀር ይሄ ፕሪማቹ እንዲያደርገ ምናልባትም የክለቡ ደጋፊዎችን ስሜታዊነት የሚያንፀባርቅ ጉዳይ ነው ብዬ ነው የማስበው ግን ይህን ዋንጫ እንዳልፈለጉት የሚያሳይ ማለት ላይንአፕ ስታይ ኦፍኮርስ ኬዛ ማካሊስተር፣ ኬርኬዝ፣ ሮበርትሰን፣ ጎሜዝ የሚታወቁ ኤንዶም ያል እሱም አለ የሚታወቁ ናቸው ብለህ ልትናገር ትችላለህ። በተረፈ እዚህ ቅልቅል ውስጥ ያው ህጻናቶችን ያሰለፉት ገራሚው ቤንቹ ላይ ስትዞር ግን የባሰው ነው፣ ጭራሽ ሌሎች ህጻናቶች ናቸው የተደረደሩትና እና ቀድሞም ቢሆን በ ያልፈለጉት ነው አንዳንድ ጊዜ ያልፈለጉት ነው ለቪላው ስኳድ ደብስ ችግር አለብን ጥያቄ ጥያቄ አለ፣ የጉዳት ጉዳይ አለ፣ የሚነሱ ብዙ ነገሮች አሉ፣ ውጤት ቀውስም አለ። እንግዲህ እነዚህንም ተጫዋቾች እዚህ ላይ ጨምረን ሌላም ችግር ቢፈጠር ይዞ የሚመጣው አንጣጣ መፍራቱ ተገቢ ነው ትላለህ እንደ ለዋንጫው ከምትሰጠው ግምት፣ እንደው በአንጻሩ ስታይ ገንዘብ ከፍሎ ይህንንም ጨዋታ ለመታደም የሚመጣው ደጋፊ በአንጻሩ የሚፈልጋቸውን ልጆች ባለማየቱ ሊበሳጭ መቻሉን ግምቱ ውስጥ ታስገባለህ ግን እንዲህም ሆኖ ልክ እንዳንተ ሆነ የምማስበው አንዳንድ ጊዜ የተወሰኑ ኮንፊደንስ ያጡ ተጫዋቾችን የኮንፊደንስ ሌብላቸውን ከፍ ለማድረግ ሞመንተሙን እንደው ያለ አደል የስኬት ሞመንተም ይዞ የሚመጣው ጣጣ አለ እና በድል ብትወጣው ያን ሞመንተም ሲጀመር እኮ ይመስል ነበር አደል። አንድ ሁለት እንቅስቃሴዎች ወደ ጎሎ የተደረጉ ሙከራዎቻቸው ስታይ የሆነ ነገር ሊኖር ይችላል እና አንዳንዴ ደግሞ ልክ ይሄንኑ የወጣቶች ስኳር ትጠቀምና ዋናው ተጫዋቾችን ልክ ቤንች ላይ አሁን ቅድም እንደጠቀስከው እኮ ነው። አርሰናል ቤት የተደረገውን ነገር ብታይ ቼልሲም ቤት የኋላ ኋላ ውጤቱን ይዞ ለመውጣት የተደረገውን ነገር ብታይ ቤንችህን በቃ ቤንቹ አትጎዳም እኮ፣ ትሬኒንግ የሰሩ ተጫዋቾች ናቸው። ቤንችህን አትሊስት ጠቀም ጠቀም ያሉ ተጫዋቾችን አስቀምጠህ ከዛ በኋላ ችግር ውስጥ እንኳን ብትገባ ያንን ለማምጣት ጥረት ማድረግ ቤንቾችን ለመጠቀም ጥረት ማድረግ አለማድረግ ይሄ ሲታይ ምናልባት ሰውየው የወሰዱት እርምጃ በተወሰነ መልኩ ተገቢ ያለመሆኑን ታስባለ። ግን ይህ ሲባል ወል እዚህ ውድድር ላይ ዋንጫ ማመጣ አላመጣ ይዘው የሚመጣው ትልቅ ነገር አለ ተብሎ ለመናገር የሚያመች ሆኑ አደለም። እኔም በግሌ ምንም ሬት እንደማያደርጉት ከግምት ታስገባለ። ፕሪሚየር ሊግ ያመጣ ቡድን አምና ዘንድሮ ቻምፒየንስ ሊግ ስለማምጣት ወይም ደግሞ ፕሪሚየር ሊጉን ስለመደጋገም እንጂ ስለሌላ ነገር ያስባል የሚል እኔም በግሌ ግምት የለኝም። ከዚህ አንፃር ያደረጉት ነገርን ኦኬ ልትለው ትችላለህ። ግን በዛው ልክ ደግሞ አንዳንድ አሁን ሲቲንም ብታይ በእጁ እንደውም የተሰለፉትን ተጫዋቾች አርሰናል ቤት ለውጦች አሉ። ዜ ነው አይደል ትልቅ ብለህ የምታነሳው እና ሜሪ ማን ነው? አዎ ሜሪ ነው። እነዚህ እነዚህን ታነሳለህ። በኋላ ግን ነገሮችን ለመቀየር ሲፈልጉ ሁሉንም ትልልቅ ተጫዋቾች አይተናል ሲቲ ቤት የተሰለፉትንም ስታይ ጥሩ ጥሩ ተጫዋቾች ልሞስ እንደነበሩ አይተሃልና፣ ሌላም ቼልሲም ቤት የኋላ ኋላ ወጣቶቹ አስደናቂ ወጣቶቹ የሆነ ነገር ከሰሩ በኋላ የኋላ ኋላ ደግሞ እንግዲህ ምል ካርዱም ይዘ የመጣ ወጣጣ እንዳለም ቢሆን አይተናል። ወሳኝ ወሳኝ የሆኑ ተጫዋቾችን አይተናልና ይህንን አለመወሰናቸው የተወሰነ ያስተቻቸዋል። በዚህ ላይ ደግሞ እንግዲህ የሽንፈት ቁጥር እየተጨመረ በሄደ ቁጥር ቀጥሎ ይዞ የሚመጣ ወስጣጣ ለካ አንድ የጠቀስ ከሆኑ ዋስትና ነው ወይም ቪላው ጨዋታ ማስቀመጥህ፣ ሌላውስ ብለህ ጥያቄ እንድታነሳ ያደርጋልና ዕዳቸው እየበዛ ነው የሚመስለኝ። እኔ በግሌ ስሎት እና ከባድ ከባድ ጫና ውስጥ ነው ያሉት። ሚኒ ክራይሲስ ተብሏል። ከዛም ማለፍ ያለ ይመስለኛል። አሁን ነገር ነገሩ የኮሰተረ እየሄደ ያለ ነው የሚመስለኝ እና ምን ይዞባቸው ይመጣል እንግዲህ ቀጥሎ የምናየው ነው የሚሆነው። አንፊልድም ቢሆን ዋስትና አይኖረውም። የቪላው ጨዋታ እንዳልከው ማድሪድ ነው፣ ቀጥሎም ሲቲ ነው የሚመጣው እና ከባድ ፈተና ነው፣ እኔም በግሌ ያለ ብዬ ነው የማስበው። ሌላ ምናየው ማን ነው እንግዲህ ነካክተን እንለፈዋለን። አርሰናል የቼልሲን ጉዳይ እኔ ላንሳና፣ አንተ አርሰናልን የተወሰነ ትሄድበታለህ። የቼልሲ እንግዲህ አሰልጣኙ እንደተለመደው አሁንም የአስር ተጫዋቾችን ቅያሬ አድርገው የመጡበት እንቅስቃሴ እና ደግሞ የቡድን ጥራቱ ምንም ጥርጥር የለውም። ሊቨርፑል ላይ የምታነሳውን አይነት ነገር ቼልሲ ላይ አታነሳም። አርሰናል ላይ ያለ ጥራትን ቼልሲ ላይ ልታገኝ ትችላለህ። በትክክል በአርሰናል እኩል ነው የሚለውን ነገር ባታነሳም ቼልሲ እንግዲህ ገና ጨዋታው ጨዋታው ተጀምሮ በደንብ ኮንትሮል አድርገው እየተጫወቱ እንደዚህ አይነት መንገድ፣ አሁንም ግን የቡድኑ መሰረታዊ ችግር መከላከሉ እንደሆነ በቃ እርግጠኛ መሆን አትችልም። ቡድኑ ጎል እንደማይቆጠርበት ማስተማመኛ የሌለው ቡድን እንደሆነና አሁንም እዛ ቦታ ላይ ብዙ ስራዎች አሰልጣኙ ላይ እንዳለ የሚያሳይ ነው። የሊያም ዴላፕ ከእንግዲህ ከጉዳት በኋላ ሁለት ወር ከሜዳ ርቆ መጣ። ከዛ በኋላ ሜዳ መምጣ መግባትም የፈለገ ይመስል ነበር። ምን አደረኩ ይላል። ምን በጣም ደካማ ውሳኔ ነው። ሀያ ስድስት ደቂቃዎችን ብቻ ሜዳ ላይ ቆይቶ የረባ ነገር የለውም። ደጋፊዎች ደስ ብሏቸዋል ለመምጣቱ ከሁለት ወራት በላይ ከሜዳ ርቁ ስለነበር አሁን ሲመጣ አንዳች ነገር ደግሞ እንደ ዣኦ ፔድሮ አይነት ተጫዋች በጀመረው አይነት መንገድ እየቀጠለ አይደለም እና አንዳንድ ጨዋታዎች ላይ በካፕ እንደሚፈልግ ደግሞ በልዩነትም ያን ያክል ትልቅ ልዩነት ያላቸው ተጫዋቾች ስላሉ ነው እያፈራረቁ የመጠቀምም ነገር አለና እነዛ እነዛ ነገሮች አሳጥቷቸው ስለነበር አሁን ሲመጣ ያንን ነገር እናገኛለን ብለው ነበር፣ አስቦ የነበረው እንግዲህ። በቀጣይ ደግሞ ጨዋታ አንድ ጨዋታ እንደሚያመልጠው ተረጋግጧል። እንዳነሳው ምንም ጥያቄ ውስጥ የማያስገባ ጥፋት ነው እና የኋላ ኋላ ቡድኑንም ዋጋ ሊያስከፍል ነበረ። ቡድኑ ዋንጫውን ይፈልጓል አይፈልገውም፣ እርግጠኛ አይደለሁም ግን ደግሞ ለራሳቸው ግን በጎ የነበረ ኤክሳይቲንግ ነው። እኔ በተለይ ልጆቹ እንዴት እንደወደድኳቸው ማለት መዝናናት ለሚወድ ኳስ ተመልካች በተለይ ቼልሲ የፊት ለፊት ተጫዋቾች በጣም ኤክሳይቲንግ ናቸው። እነዚህ ስቴባውሆነ ጌተንስ ያ ጆርጅ የሚሉት ጎሎቹም የሚሄድበትን መንገድ እንቅስቃሴው፣ ወይ ፊኒሽ እንትን አለው የሆነ ፍሌር አለው ስታየው እና እንግዲህ ወጣቶች ሲሆኑ በተለይ ይሄ ምንድን ነው ውስብስብ ነገር ከፍለፊትህ ለፊትህ የማይገጥምህ ከሆነ ይሄ ምንድን ነው ወደኋላ ፈግፍጎ ቲም ጥቅጥቅ ብሎ አንተን ለመቋቋም ብቻ ጥረትም የሚያደርግ እንዳይገባበት ብቻ ሂሳብ የሚሰራ ቡድን ካልሆነ በደንብ እንዲህ አይነት ተጫዋቾች በቃ ራሳቸውን ይገልጻሉ እና ፈርስታፍ በተለያየ ነው የቼልሲ ፎርዋርድ በደንብ ነበር የሚጥመው እና በጣም ከፍለፊታቸው ብሩህ ጊዜ ያላቸው ተጫዋቾች እንዳሉት ቼልሲ ታያለህ እነዚህን ተጫዋቾች እንዴት ነው በቃ ወደ ቶፕ ሌቭል የምንቀይራቸው የሚለው ነጥብ ካልሆነ በቀር አሉት ኤክሳይቲንግ ፕሌየርስ የቼልሲ አሁንም አሁንም ይታያል። እና በጣም ነበር የወደድኩት ደጋግሜ እያየሁት ነበር ሃይላይቱንም። በእርግጥ የኋላ ኋላ ከፍለው ነበር፣ ግን እንዳልነው ጥቅሙ ምንድን ነው? በኢንች ላይም አት ሊስት የሆነ የሆነ ነገር ቢኖርህም እንደተለመደው በዲሲፕሊን ግድፈት ስንተኛ ነው እንግዲህ ከስድስት ጨዋታ አምስት ገደማ ነው መሰለኝ አለ። እንደዚህ ቀይ ካርድ እያየ እየወጣ ነው ያለው እና በጣም አደጋ አለው ኦፍኮርስ የመቼ ነው የአምና ነው የካቻምና የአርሰናልን የተወሰነ ጉዞ ያስታውሳል ስለነበር ና ይህም ቀይ ካርዱ እሱን የሚያስታውስ ነገር አለ። አሁንም መልሶና ግን በስተመጨረሻ ውጤቱን ይዞ መውጣታቸው ለቸልሲዎች ቀላ አይደለም። አርሰናል ቤት ስንመጣ ግን በአካል ሊነሳ የሚችለው እዚህም ብዙ ለውጦች አሉ በተለይ እንግዲህ አርሰናል ለውጦች እንደ ሊቨርፑል ለውጦች ናቸው ወይ አይደለም ኦፍኮርስ ኢቨን እንደ ቼልሲ ለውጦች ናቸው ወይ አይደለም ምክንያቱም አሁን ሰከንድ ሬትር ቲም ብሎ አርሰናል እያሰለፈው ያለው ቲም ኳሊቲው በጣም ከፍ ያለ ነው ኦልሞስት እንግዲህ ሜሪኖ እና ኤዜን ነው አይደል የምትጠቅሰው በፕሮፐር ላይክ ወይም ደግሞ ሉስኬሊንም አልፎ አልፎ፣ ግን ዘንድሮ የመሰለፍ እድል ብዙዎቹ ስላላገኙ፣ በተለይ እንግዲህ ኤዜን እነ ሜሪኖ ልጠቅስ ትችላለ እንዳልኩት የተወሰኑትን ልታነሳ ትችላለህ ግን እንዳለ ኦልሞስት ሙሉ ለሙሉ ለውጥ አድርጎ ነው አርሰናል የገባው። የመጀመሪያው ደቂቃዎችና የተወሰኑ እንቅስቃሴዎቹ እንዳልከው በኬፓ ጥረት ከሽፈዋል እና ነፃ ነፃ የሆኑ ዕድሎች አግኝተው ነበር ብራይተኖች፣ በነገር ላይ መጠቀም የሚችሉ ያንን ጨዋታ ተርኒንግ ፖይንት ሊሆን ይችል ነበረ። ጨዋታ ከአንድም ሁለት በነገር ላይ ሁለት እና መጨረስ ቢችሉ የሆነ የሆነ ነገር ሊሆን እንደሚችል ታያለህና ግን እየኋላ ኋላ ያው ወደ እንቅስቃሴ ሬትም እንዲገቡ ሰከንድ ሀፍ ደግሞ ጎሎችም እንዲገኙ ለአርሰናል እድል ከፍተዋል እና አርቴታም ቤንቹን ስታይ ከአስቀመጣቸው ቤንቾች ስ ስምንት ወይም ዘጠኙ ቤስት ኢለቨኑ ናቸው። በዋናነት ቤስት ኢለቨን ሆነው መግባት የሚችሉት ተጫዋቾች ዘጠኙ አህሉ ወይ ስምንት አህሉ ቤስት ኢለቨን ውስጥ የሚገቡ ናቸው እና ይህንን ስታይ አርቴታ ዘንድሮ በሁሉም ረገድ በቃ ትኩረት ሰጥቶ እየተጓዘ እንዳለ፣ ለእያንዳንዱም ጨዋታ ምንሃል ትኩረት ሰጥቶ እየሰራ እንዳለ እያደረገው እንደሄደ እንዳለ ነው የምታየው። እና ቲሞችም በእርግጥም እንደሚፈሩት ነው የምታየው። ቲሞች እየፈሩት ስለመሆኑ ነው አሁን ፍንጭ የሚሰጥህ የአርሰናልን እንቅስቃሴ ተጋጣሚዎች በቃ ያገኘነውን እድል ኮንፍደንት ሆነን መጀመሪያ ምድሉም እንግዲህ አሁን ደጋግመን አየና ላይክ በስንት ጨዋታ ነው እኮ የተሞከረበት አደለም የገባበት የተሞከረበትም ቁጥር የትናንቱን ጨዋታ ሳንጨምር እኮ በጣት የሚቆጠሩ መሆናቸው ሲታሰብ እንዲህ ድሎች ይመጣሉ ብላ አታስብም እና ሲመጡም ደግሞ ያለህ የተጫዋቾች ኳሊቲ እንደተጠበቀም ሆኖ የመጠቀም እድልህ በዛው ልክ ከሆነ በቃ አትጠቀም። ልታሸነፍ የምትችልባቸው እድሎች በጣም ደካማ ናቸው እና እንደውም እዚህ ጨዋታ ላይ ባለፉት ስንት ጨዋታዎች ነው ከተሞከረው ሙከራ በላይ በርካታ ተብሎ ተፈጥሯል ግን ወደ ጎልነት የተቀየሩበት ሁኔታ ዝቅ ያለ ነውና ተጫዋቾችን ሞሬ ማሳረፍ እድልም በደንብ ተጠቅሞበታል። እስኳዱም በደንብ ተጠቅሞበታል። በእርግጥም አንዳንድ ተጫዋቾች ጉዳት ላይ እንዳሉ ሰምተናል። አንድ ሁለት በዚህ ጨዋታ ያልደረሱ በቀጣይ ምን ይሆናል እሱንም የምናይ ነው የሚሆነው። አርሰናል ግን እንግዲህ የሊቨርፑልን ተጋጣሚ ማነው ሊቨርፑልን ያሸነፈው ፓላስን በቀጣይ እንደሚገጥምም እዚህ ላይ መረጃው ወጥቷል እና በአጭሩ አርሰናልን በተመለከተ ይህንን ነው የምልህ። ትክክል ዴቭ እንግዲህ ጨዋታን ይዘ መቀጠል ዋናውን ተጫዋች ተክቶ የሚገባው ራሱ ጨዋታ ላይ ያሸንፍልን እንደሚችል ኬፓ በመጀመሪያ ኮርስ አንደኛው ኳስ ወደ ውጭ ነው የመጡት፣ እና እንዳልከው ግልጽ የግብድል በመፍጠር ረገድ ቀዳሜ የነበረው ብራይተን እንደነበረ በሁለት አጋጣሚዎች ያንን ተመልክተን ነበረ። የሌላኛው ጨዋታ እንግዲህ ማንቸስተር ሲቲ የሚያደረገው መርሃ ግብር ነበረ። ቅድሚያ ግብ ተቆጥሮበት ነበረ። ማንቸስተር ሲቲ ግን ደግሞ የኋላ ኋላ አሸንፈው የወጣበትን ውጤት አስመዝግቧል። እንደ እንግዲህ አስደናቂው እንደ ኦማር ማርሞሽ፣ ጀሬሚ ዶኩ አይነት ተጫዋቾች ጎሎችን ለማንቸስተር ሲቲ አስቆጥረዋል። ዶኩ ነበረ ቀዳሚ አድርጓቸው የነበረው ማንቸስተር ሲቲዎችን ሼሪኪም አገባለን። እንዲሁ ሼሪኪም ሶስተኛው አገባለ። የጨዋታው ኮኮብ ነበር ማለት ይቻላል። ሼሪኪ ዘጠና ሶስተኛው ደቂቃ ላይ እሱም ከረዥም ጊዜ ጉዳት በኋላ ወደ ቡድኑ ገና እየመጣለ ተጫዋች ነው እና እሱም እንደዚሁ ግብ ማስቆጠሩ ምናልባት ፔፕ አንዳንድ ነገሮችን አንዳንድ እድሎችን ለመጠቀምና አርሰናልን ሊፎካከር የሚችለው አሁን ባለው ማለት ነው። ሊፎካከር ከቻለ ማንቸስተር ሲቲ ነው ልትል ትችላለና ሲቲ ከሄደ በእንደ ሪያን ራያን ሼርኪ አይነት ተጫዋቾች በደንብ ወደፊት መምጣት የሚችሉ ከሆነ ድሎችን ተደጋጋሚ መፍጠር የሚችሉ ከሆነ ደግሞ ሀላንድ ላይ ጥገኛ የሆነ ሲቲን እየተመለከትን ነውና ከሀላንድ ጥገኝነትም የሚላቀቅና እንደ ሼርኪ አይነት ተጫዋቾች እንደ ማርሙር አይነት ተጫዋቾች ግቦችን እያስቆጠሩ በደንብ መጓዝ የሚችሉ ከሆነ ለማንቸስተር ሲቲ በቀጣይ ትልቅ እድል ሊፈጠርለት ይችላል የሚለውን ነገር ማንሳት ያስፈልገናል። የካፕ ውድድር እንግዲህ አርሰናል ከክሪስታል ፓላስ ያገናኛል በቀጣይ እንግዲህ። ይሄም ሌላ ትልቅ ጨዋታ ነው። እንዴ የቅድም ፓላስና ሊቨርፑል ላይ ዴቭ ሄዶ ቢሆን ኑሮ ፓላስን ለቆ ሄዶ ቢሆን ኑሮ ምናልባት ይሄ ውጤት ላይመዘገብ ይችላል የሚሉ ነገሮችን እየተመለከትን ነበረ። ከማርጌይ ጋር በተገናኘና አስደናቂ መከላከልን በትናንቱ ጨዋታ ያስመለከተን ተጫዋች ነው። አሁን ፓላስ እንግዲህ ብዙ አስቸጋሪ ቡድን እንደሆነ ተመልከተናል። ኦፍ ኮርስ አርሰናል በመጀመሪያው አጋማሽ ተቸግሮ፣ ግን በሁለተኛው አጋማሽ በጥሩ ጌም ማኔጅመንት ጨዋታውን አሸንፎ እንደወጣ ኦፕን ፕሌይ ጎልም ነው አይደል ነው? ኦፕን ፕሌይ ለመጀመሪያ ጊዜ ነው አይደል? አሁን ከሰሞኑ እንግዲህ ቢነሳበት አንዱ በእንቅስቃሴ ጎል ማስቆጠር አይችልም ማለት ነው አርሰናል ሲባል የነበር ነውና፣ የፔፕም የሰሞኑ ትችት እንግዲህ ውስጥ ወይራው አንድም እንግዲህ አርሰናልንና በቆሙ ኳሶም የሚጠቀሙ ቡድኖችን ነውና እሱንም ፉርሽ ያደረገ መስሏልና እሱም ሲታያ ትክክል፣ የእሱ አስደናቂነትን ተመልክተናል። ማንቸስተር ሲቲ ከብሬንትፎርድ ጨዋታቸውን እንደሚያደርጉ ተረጋግጧል። ዴቭ እንግዲህ በካራባው ዋንጫ አሁን ስምንት ውስጥ ገብተዋል እነዚህ ቡድኖች። እሱም ጨዋታ ለማንቸስተር ሲቲ ምናልባት ሌላ ጣጣ ይኖረዋል መመልከት ያለብን ይመስለኛል። ቶተናም አስደናቂ ጉዞ ላይ ነበረ ግን ሙዲ ከሆነ የትኛውን ቡድን ማሸነፍ በሚችለው ኒውካስል ተሸንፏል፣ በትናንቱ ጨዋታ ሁለት ለዜሮ በሆነ ውጤት እና እንግዲህ ኒውካስልም በቀጣይ ከፉለሃም ጋር ጨዋታውን እንደሚያደርግ ተረጋግጧልና በአጠቃላይ በካራባው ዋንጫ ያሉት እንቅስቃሴዎች እነዚህን ይመስላሉ። የሊግ ጨዋታዎች ደግሞ ተመልሰው ትልልቅ መርሃ ግብሮችም የሚደረጉበት የሳምንት መጨረሻ ነው የሚሆኑ እና ከወዲሁ ብዙ ትኩረቶችን እንዲስቡ ያደርጋል። የካራባው ዋንጫ ግን ይህን ነው የሚመስለው፣ ዴይቭ ያ እናብቃ፣ ሰዓታችንም ሄደዋል። በነገራችን ላይ ኤችዲ ስፖርቶች ነበረን። እንዳለው በሊጉ ጉዳዮች ላይ ሰፋ ብለን እንመጣለን፣ በቅዳሜው ማለዳ ፕሮግራማችን። እንዲሁ ቻምፒየንስ ሊግም ያው ተከታትሎ ይመጣል። ሁለት ሳምንት ያህል ደግሞ እንግዲህ እንደተለመደው ኢንተርናሽናል ብሬክ ከመጪሁድ ሳምንት በኋላ የሚመጣ ነው የሚሆነው። እስከዛው እንግዲህ ሁሉንም እያለን ወደ እናንተ እናደርሳለን። በአካል ዳንኤል እና ዳዊት ንጉሴ ነበረን። ኤችዲ ስፖርቶች ነን። መልካም ጊዜ ብያለሁ። ባባይ ሰላም። እንዴ መልካም ጊዜ ለአንተ።